ጠቅላይ ሚኒስትር አብይ አህመድ በባህር በር ሳቢያ ጦርነት ከተቀሰቀሰ ማንም አያስቆመንም በማለት የህዝብ ተወካዮች ምክር ቤት አባላት ላቀረቡላቸው ጥያቄ በሰጡት ምላሽና ማብራሪያ ላይ አስጠንቅቀዋል። ዶክተር አብይ የኢትዮጵያ አቅም አስተማማኝ መሆኑን በመጠቆምም ውጊያ ከተቀሰቀሰ ውጤቱ ግልጽ ነው በማለት ተናግረዋል። ሌላው ኢትዮጵያ የቀይ ባህር ባለቤትነት ሆነ ያጣችበት ውሳኔ በካቢኔ ካልሆነ በምክር ቤት ወይም ህዝበ ውሳኔ የተላለፈ እንዳልሆነ የጠቀሱት አብይ አሜሪካ፣ ቻይና፣ ሩሲያ፣ አውሮፓ ህብረትና አፍሪካ በጉዳዩ ላይ የአሸማጋይነት ሚና እንዲጫወቱና ሰላማዊ መፍትሄ እንዲያስገኙ ጠይቀዋል። ኢዜማ ብልጽግና ፓርቲ ከቅርብ ጊዜያት ወዲህ የመንግሥት ሠራተኞችን የራሱ አባላት ለማድረግ የተለያዩ ጫናዎች እያሳደረ ይገኛል በማለት ከሷል። ኢዜማ ገዢው ፓርቲ መንግሥታዊ መዋቅሮችን ለራሱ መጠቀሚያ ማድረጉን በአስቸኳይ እንዲያቆምም በወጣው መግለጫ ላይ ጠይቀዋል። ሌላው የገዢውን ፓርቲ ድርጊት የመገናኛ ብዙሀን እንዲያጋልጡ የኢትዮጵያ ሰብአዊ መብቶች ኮሚሽን እና እምባ ጠባቂ ተቋማት እንዲያወግዙትና ዜጎች በጋራ እንዲቃወሙት ጥሪ አድርገዋል። ይህ ካልሆነ ግን ዲሞክራሲያዊ ስርዓት የመፍጠር ጉዳይ የህልም እንጀራ ሆኖ ይቀራል በማለት ኢዜማ አስጠንቅቋል። ከዋዜማ ነው። ጠቅላይ ሚኒስትር አብይ የፕሪቶሪያው የግጭት ማቆም ስምምነት ህወሓት መሳሪያ እንዲደብቅና ተዋጊ እንዲያሰለጥን አይፈቅድም በማለት ተናግረዋል። አብይ መሳሪያ የደብቆ ማስቀመጥም ሆነ በኮንትሮባንድ ማስገባድ በስምምነቱ ላይ የለም በማለት የህወሀት አመራሮች ስምምነቱን እየጣሱ መሆኑን በመግለጽ ወንጅለዋል። ከውጭ ሀገራት ጋር ግንኙነት ማድረግ የፌዴራል መንግስቱ ስልጣን ብቻ ሆኖ ሳለ የህወሀት ሰዎች ግን ከውጭ መንግስታት ጋር ምን እየሰሩ ነው በማለትም ጠይቀዋል። አብይ ትግራይና አማራ ክልሎች የሚወዛገቡባቸው አካባቢዎች እጣፋንታ በህዝበ ውሳኔ መወሰን እንዳለበትም ገልጿል። ህወሀት ፌዴራል መንግስቱ በትግራይ ህዝብ ሞትና ስቃይ ላይ የፖለቲካ ሸፍጥ እየሰራ ነው ሲል ዛሬ ባስተላለፈው መልእክት ከሷል። ህወሀት ፌዴራል መንግስቱ በምዕራብ ትግራይ አሰማርቷቸዋል ያላቸው ታጣቂዎች በተፈናቃዮች ጉዳይ ላይ የትግራይን ህዝብ ለማሳሳት የያዙት ስትራቴጂ በጥሩ ሁኔታ እየሄደላቸው መሆኑን በአደባባይ በድፍረት ይናገራሉ ብሏል። ህወሀት ፌዴራል መንግስቱ በምዕራብ ትግራይ የታጠቁ ኃይሎችን ማሰማራትና ሽፍቶችን መመልመል እና በሰላም ፈላጊው የትግራይ ህዝብ ላይ ይፈጽመዋል ያለውን ኢፍታዊ በደል ያቁም በማለት ጠይቋል። ህወሓት ፌዴራል መንግስቱ ምዕራብ ትግራይን በኃይል የተቆጣጠሩ የታጠቁ ኃይሎችና ሰፋሪዎች የማስወጣትና ተፈናቃዮችን የመመለስ ግዴታውን መወጣት አለበት ብለዋል። ሳልሳይ ወያኔ ፓርቲ ፌዴራል መንግስቱ በትግራይ ግጭቶች እንዲባባሱ የሚያደርጉ ድርጊቶችን ከመፈጸም ይልቅ በትግራይ ሰላም እንዲሰፍን የሚያስችሉ ተጨባጭ እርምጃዎችን ይውሰድ በማለት ባወጣው መግለጫ ጠይቋል። ፌዴራል መንግስቱ በምዕራብ ትግራይ በጦርነቱ ወቅት የተቋቋሙ ህገ ወጥ የአስተዳደር መዋቅሮችን እስካሁን ማፍረስ አልቻለም ያለው ሳልሳዊ፣ የአስተዳደር መዋቅሮቹ የሚመሩት ግለሰቦች በጦር ወንጀሎችና በሰብአዊነት ላይ በሚፈጸሙ ወንጀሎች የሚጠረጠሩ ናቸው በማለት ወንጅሏል። ሳልሳዊ ፌዴራል መንግስቱ ወደፊት ግጭት ሊፈጥሩ ከሚችሉ ድርጊቶች ይቆጠብ፣ ተፈናቃዮች ወደ ቀያቸው እንዳይመለሱ እንቅፋት መፍጠሩን ያቁም በማለትም በዚህ መግለጫው አሳስበዋል። ኢትዮጵያ በህግ የበላይነት ምዘና ከ143 የዓለም ሀገራት 132ኛ ደረጃ ላይ ተቀምጣለች። ከ34 የአፍሪካ ሀገራት መካከል ደግሞ ኢትዮጵያ አራት ሀገራትን ብቻ በመብለጥ 30ኛን ደረጃ አግኝታለች። ዓለም አቀፉ የፍትህ ፕሮጀክት ባወጣው ሪፖርት በተያዘው የአውሮፓውያን ዓመት የኢትዮጵያ የህግ የበላይነት ደረጃ ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ቀንሰዋል ብለዋል። ዝቅተኛ ገቢ ካላቸው 16 ሀገራት መካከል ደግሞ ኢትዮጵያ 13ኛን ደረጃ አግኝታለች። በኢትዮጵያ ለአምስት ተከታታይ ዓመታት ተቋማት እየተዳከሙ የሲቪክ ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መሄዱንም ሪፖርቱ ጠቅሷል። ኢትዮጵያ በተለይ ሀሳብን በነፃነት በመግለጽ በመሰብሰብ ነፃነትና በሲቪክ ተሳትፎ መስኮች እጅግ ዝቅተኛ ውጤት አስመዝግባለች ተብሏል። በአማራ ክልል ምስራቅ ጎጃም ዞን የስናን ወረዳ አስተዳደር ጽንፈኛ ሲል የጠራቸው ታጣቂ ኃይሎች ረቡ ገበያ ከተማ ላይ ትናንት ተኮሱት ባለው ሞርታር ሁለት ሰዎች እንደተገደሉ በማህበራዊ ትስስር ገጹ በአሰራጨው መረጃ ላይ አስታውቋል። በሞርታር ጥቃቱ ሕይወታቸው ያለፉት የረቡ ገበያ ቴክኒክና ሙያ ኮሌጅ መምህር ብርሃኑ ጌትነትና ቡና በማፍላት የምትተዳደረው ወጣት አጸደ መሆናቸውን የወረዳ አስተዳደር ገልጿል። በዚሁ ጥቃቱ ሌሎች ከዘጠኝ በላይ ንጹሐን ሰዎች እንደቆሰሉም ከወረዳው አስተዳደር መረጃ ተመላክቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ ከትግራይ አባቶች ካህናትና ምእመናን ጋር የተቋረጠውን ግንኙነት ወደ ቀደመ ቦታው እንዲመለስ ጥሪ አቅርበዋል። ሲኖዶሱ ይህንን ጥሪ ያደረገው የትግራይ ሀገረ ስብከት የተደራጀው በቅዱስ ሲኖዶስ ስር በመሆኑና ቤተ ክርስቲያኗ ለሰላም ለአንድነትና ለይቅርታ በሯ ክፍት መሆኑን ለማሳየት እንደሆነ ገልጸዋል። ሲኖዶሱ በሀገሪቱ የተለያዩ ወገኖች መካከል ጠላት መባባል ቀርቶና የጦር መሳሪያ ትግል ተወግዶ በእኩልነትና በመስማማት ሰላማዊ የችግር አፈታት መንገድን በመከተል በውይይትና በጥበብ ልዩነቶችን አጥብቦ የተሟላ ሀገራዊ ሰላም እንዲሰፍንም ተማጽነዋል። ከዋዜማ የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ገዢ ብልጽግና ፓርቲ በባህር በር ጉዳይ ላይ የሚከተለው አምታች የሆነ አካሄድ በቀጠናው ጦርነት ሊቀሰቀስ ይችላል በማለት አስጠንቅቋል። የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም እና ሌሎች የሀገሪቱ ከፍተኛ የጦር መኮንኖች በኤርትራ ላይ የጦርነት ዛቻ ማሰማት ቀጥለዋል፣ በማለት የከሰሱት የማነ በሌላ በኩል ደግሞ ብልጽግና የኢትዮጵያን ከምጽዋ አሰብና ከጅቡቲዋ ታጆራ ወደብ ጋር የሚያገናኝ የባቡር ሀዲድ ለመገንባት እንዳቀደ በመግለጽ አምታች አካሄድ ይከተላል በማለት ተችተዋል። ይህ የፓርቲ ውሳቤ ግን ከቅን ልቦና ከመነጨ ፍላጎትና ከቀጠናዊ የሰላምና ትብብር ፖሊሲ ጋር አንዳችም ግንኙነት የለውም ሲሉ የማነ አጣጥለውታል።